በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ምን ስንክሳር ዘወርኃ መጋቢት ሦስት አንድ አምላክ በመሆን በአብ በወልድ በመንፈስ ቅዱስ። መጋቢት ሦስት በዚች ቀን በእስክንድርያ ለተሾሙ ሊቃነ ጳጳሳት ሃምሣ ስምንተኛ የሆነው የእስክንድርያ ሊቀ ጳጳሳት ብፁዕ ወቅዱስ አባ ቆዝሞስ አረፈ። ይህም አባት እውነተኛና ንጹሕ የዋህ ርኅራኄው የበዛ የቤተ ክርስቲያንንም መጻሕፍትና ትርጓሜያቸውን የሚያውቅ ነበር። እግዚአብሔርም በወንጌላዊ ማርቆስ ወንበር ላይ ለሊቀ ጵጵስና ሹመት መርጠው የግብጽ ንጉሥ መቅጥር በነገሰ በአሥራ ስምንት ዓመት ሊቀ ጳጳሳት ሆኖ ተሾመ። በተሾመ ጊዜ የክብር ባለቤት የጌታችን ኢየሱስ ክርስቶስ መንጋዎች በፈሪሀ እግዚአብሔርና በጥበብ ጠበቃቸው። ለእርሱ ከሚገባው ከግብሩ ገንዘብ የሚተርፈውን ለጦም አዳሪዎች ይሰጣቸው ነበር። ደግሞ የቤተ ክርስቲያን ሕንፃ ማሰሪያ ያወጣ ነበር። መልካም ተጋድሎውን ባየ ጊዜ ሰይጣን ያለ ኀዘን አልተወውም፣ ነገር ግን የሚያዝንበትን ምክንያት በላዩ አመጣ። ይህም እንዲህ ነው። ጴጥሮስ የሚባል ጳጳስ ለኢትዮጵያ ሀገር ሹሞ ነበር። አባ ጴጥሮስም ወደ ኢትዮጵያ በደረሰ ጊዜ ጥቂት ዘመን በሰላም ኖረ። ከዚህ በኋላ የኢትዮጵያ ንጉሥ ታመመ። አባ ጴጥሮስንም ጠርቶ ሁለቱን ልጆቹን አቀረበ። ዘውዱንም ከራሱ ላይ አንስቶ ለአባ ጴጥሮስ ሰጠው። እነሆ እኔ ወደ ክብር ባለቤት ወደ ጌታዬ ኢየሱስ ክርስቶስ እሄዳለሁ፣ እነሆም ሁለቱ ልጆቼ በፊትህ ናቸው፣ አንተም ለመንግሥት የሚሻለውን አውቀህ ከሁለቱ አንዱን ከእኔ በኋላ አንግሥ አለው። ንጉሡም ካረፈ በኋላ ጳጳሱ መኳንንቱንና የጦር ሰራዊቱ አለቆችና የመንግስት ሰራዊት አለቆች ተማከሩ። እርስ በርሳቸውም ለመንግስት የሚሻል የሚያንሰው ነው ተባባሉ። ጳጳሱ አባ ጴጥሮስም ታናሹን የንጉሥ ልጅ ቀብቶ አነገሰው በኢትዮጵያ መንግስት ዙፋን ላይም አስቀመጠው ጥቂት ዘመን በሰላም ኖረ። በዚያም ወራት ከሶሪያ ሀገር በሆኑ በሁለት መነኮሳት ልብ ሰይጣን አደረ ከአባ እንጦንስ ገዳም እስከ ሚደርሱ ከቦታ ወደ ቦታ ይዞሩ ነበር። በዚያም በአባ እንጦንስ ገዳም ጥቂት ቀኖች ተቀመጡ ስለ ሥራቸውም ክፋት አባረሯቸው። ከዚህ በኋላ አንዱ ጳጳስ ሁለተኛውም ረዳት ሊሆን እርስ በርሳቸው ተሰማሙ። ተነስተውም ወደ ኢትዮጵያ ደረሱ። የሐሰት ጽሑፍንም ጻፉ። ያ ጽሑፋቸውም እነርሱ ከእስክንድርያ ሊቀ ጳጳሳት ከአባ ቆዝሞስ ዘንድ ተሹመው እንደመጡ የሚገልጥ ነበር። በዚያ ጽሑፍም እኛ ያልሾምነውና ወደ እናንተ ያላከነው ራሱን ጳጳስ ያደረገ ስሙ ጴጥሮስ የተባለ ሰው ወደ እናንተ እንደመጣ ሰምተናል እርሱ ሐሰተኛ ነው እንጂ እውነተኛ አይደለም። ይህን ጽሑፍ ይዞ የሚመጣው ግን ስሙ ሚናስ የሚባል ጳጳስ በእውነት እኛ የሾምነውና ወደ እናንተ የላክነው እውነተኛ ነው አሉ ሁለተኛውም እንዲህ ብለው ጻፉ ጳጳሱ ጴጥሮስ ታላቁን ትቶ ታናሹን የንጉሥ ልጅ ያነገሰው ይህም የማይገባ ነው አመፅ ነውና እሊህም ክፉዎች እና ሐሰተኞች ሁለቱ መነኮሳት ሚናስና ፊቅጦር የሐሰት ጽሑፋቸውን ሳይጽፉ ወደ ጳጳሱ ጴጥሮስ ደርሰው ወርቅ ይሰጣቸው ዘንድ ፈለጉ፣ እርሱም ምንም አልሰጣቸውም። ይህንንም የከፋና የረከሰ ሥራ ሰይጣን አስተማራቸው። የሐሰት ደብዳቤም ጽፈው ወደ ታላቁ የንጉሥ ልጅ ወሰዱ። እርሱም ከጥቂት ሰዎች ጋር ለብቻው ይኖር ነበር። እነዚያንም የሐሰት ደብዳቤዎች አነበቡለት፣ እጅግም ደስ አለው። ከዚህ በኋላ ብዙ ሰራዊት ሰብስበው ሊያን የሐሰት ደብዳቤዎች በፊታቸው አነበበላቸው። ከንጉሱ ወንድሙ ጋራም ጦርነት ገጥመው ገጥመው ድል አደረገው። ወንድሙንም አሰረው፣ የመንግስቱንም ስልጣን ያዘ። እንዲሁም ጳጳሱን ጴጥሮስን አሰረው፣ በሩቅ አገርም አጋዘው። ያንንም ሐሰተኛ ሚናስን በጳጳሱ በጴጥሮስ ፈንታ አስቀመጠው። ከጥቂት ቀንም በኋላ ሐሰተኞች ፊቅጦርና ሚናስ እርስ በርሳቸው ተጣሉ። ፊቅጦርም በመንበረ ጵጵስና ያለውን ገንዘብ ሁሉ ሰርቆ ወደ ግብፅ አገር ሸሽቶ ሄደ። ክብር ይግባውና ጌታችን ኢየሱስ ክርስቶስንም ካደው። ከመንበረ ጵጵስናው የሰረቀውንም ገንዘብ ሁሉ እግዚአብሔር የማይወደውን ስራ በመስራት አጠፋው። ሊቀ ጳጳሳት ቆዝሞስም ሐሰተኛ ሚናስ ያደረገውን በሰማ ጊዜ እጅግ አዘነ። ደብዳቤም በመጻፍ አውግዞ ለየው። የኢትዮጵያ ንጉሥም ሰምተው እጅግ አዘነ። ሐሰተኛው ሚናስንም ይዞ ገደለው። ጳጳሱ ጴጥሮስንም ከተሰደደበት የመልሱት ዘንድ መልእክተኞችን ላከ፣ ግን ሞቶ አገኙት። ይህም ነገር በሊቀ ጳጳሳት በቆዝሞስ ዘንድ ተሰማ። ሁለተኛም ጳጳስ አልሾምላቸውም። ከእርሱም በኋላ የነበሩ ልቃነ ጳጳሳት አባ መቃርስ፣ አባ ታውፋኒዮስ፣ አባ ሚናስ፣ አባ አብርሃም በእነዚህ ዘመን ከ911 ዓመት ምህረት እስከ 995 ዓመት ምህረት ድረስ ለ84 8 ዓመታት ያህል ለኢትዮጵያ ሰዎች ጳጳስ ተሾሞ አልተላከላቸውም። የኢትዮጵያ ንጉሥ ግን የጳጳሱ የጴጥሮስ ረዳት የነበረውን ወስዶ በመምህር ፈንታ ጳጳስ ሆነህ ተቀመጥ አለው። እርሱም እኔ ጳጳስ ሊሆን አይገባኝም፣ የሐዋርያትንም ሥርዓት ተላልፌ ይህን ሊሰራ አይቻለኝም። ግን ልቀቀኝና ወደ ግብፅ ሊሄድ ጳጳስ እንዲሾምላችሁም ሊቀ ጳጳሱን እለምነዋለሁ፣ ከዚያም በኋላ ወደ እናንተ ይመልሳለሁ እያለ ንጉሡን ማለደው። ንጉሱም ወደ ግብጽ እንዲሄድ አላሰናበተውም ያለ ውዴታው ወስዶ የጵጵስናውን ልብስ አለበሰው እንጂ፣ የጵጵስናውንም ስራ እንዲሰራ አደረገው። አባ ቆዝሞስም እጅግ ሸመገለ። የሹመቱም ዘመን ድህነትንና ሰላምን የተመላ ነበር። በወንጌላዊ ማርቆስ ወንበር አስራ ሁለት ዓመት ኖረ፣ በሰላምም አረፈ። እግዚአብሔር በጸሎት ማረን ለዘላለሙ አሜን። በዚች ቀን ከፊኒዮስ ሀገር የሆነ አባ በርፎኒዮስ አረፈ። በረከቱም ከእኛ ጋር ለዘላለሙ ትኖር አሜን። መጋቢት ሦስት ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ አባ ቆዝሞስ የእስክንድርያ ሊቀ ጳጳሳት፣ አባ በርፎኒዮስ ክቡር። ወርኃዊ በዓላት፦ በዓታ ለእግዝእትነ ማርያም ድንግል ወላዲተ አምላክ፣ ቅዱሳን ኢያቄም ወሐና፣ ቅዱሳን ሊቃነ ጳጳሳት አበው ዘካርያስና ሲምዖን፣ አባ ሊባኖስ ዘመጣ አቡነ ዜና ማርቆስ አቡነ መድኃኒነ እግዚእ ዘደብረ በንኮል። ነገር ግን ወንድሞች፣ ወይ እናንተ የተማራችሁትን ትምህርት የሚቃሙትን መለያየትና ማሰናከያን የሚያደርጉትን ሰዎች እንድትመለከቱ ይለምናችኋለሁ። ከእነርሱ ዘንድ ፈቀቅ በሉ። እንዲህ ያሉ ለገዛ ወዳቸው እንጂ ለጌታችን ለኢየሱስ ክርስቶስ አይገዙምና በመልካም እና በሚያቆላምጥ በሚያቆላ ምጥ ንግግርም ተንኮለለላቸውን ሰዎች ልብ ያታልላሉ። ሮሜ 16፥17 ጌታ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የደሃይቱን አነስተኛ መባ እንደተቀበለ